ሰላም ነው ወንድሜ እግዚአብሔር ይመስገን ሰላም ናችሁ እግዚአብሔር ይመስገን እንዴት አለ? ይመስገን እግዚአብሔር ይመስገን አባት ደህና ነህ የእኔ ወንድሜ አቤት ሰው ነግሮኝ ነበር የመጣሁት እና መርግጥ አንተም ደውለህልኛል እስኪ ወንኩን ለኔም ሆነ ለተመልካቾች ንገረን የልጆች አባት ነኝ የአናጢነት ስራ ነበር መተዳደሪ እና ያው 2013 የአናጢ ስራ እየሰራሁ ባለበት ሰዓት ነው፣ ያው ተበራሪ ጥይት መጥቶኝ፣ ያው አካሌን አጥቼ፣ ብዙ ችግር ደርሶብኝ፣ ለልጆች ስል መሰመት ስለፈለግኩኝ ማንም ረዳት የለኝ ነበር። ቦቴን ሽጬ አዲስ አበባ የመጀመሪያ እርዳታ ተደርጎልኝ፣ ነብሴ እስካሁን ድረስ ቆይቷል። ግን አሁን ያለሁበት ደረጃ ትንሽ አስጊ ስለሆነ የመጨረሻ ሰርጀሪ ስላልተሰራ የመጨረሻ ሰርጀሪ የሚያስፈልገው ያው 400 ሺህ ብር ያስፈልጋል ስለተባልኩኝ አላርት ሆስፒታል እና ያንን ለማድረግ አይደለም ከቤት እራሱ ልጆችን ዳቦ ለመግዣ ስለተቸገርኩኝ። አሁን ያንን ሕክምና ካላረኩ ደግሞ ነር ወደ ካንሰር ተቀይሮ ሊያጠቃ ይችላል። ካልተሰራ እጅ ይቆረጣል ስለተባልኩኝ ኢትዮጵያውያኑ በሙሉ ሀገር ውስጥም፣ ሀገር ውጭ ያላችሁ ያው ይህንን አካል አይታችሁና እኔ ትናንት ለወንድሞቼ ለእህቶቼ ለአባቶቼ ለእናቶቼ ስደርስ የነበርኩ ልጅ እስከሆንኩ ድረስ ኢትዮጵያን በሙሉ በሙሉ በዚያ ስም እጠይቃቸዋለሁ። የምትችሉትን እንድትረዱኝ በእኔና በልጆቼ ስም እጠይቃለሁ። ያው ለእናንተ አዲስ ስለሆናችሁ አይታችሁ ስለማታውቁ፣ ያው ላሳያችሁ። አልሞስት እጅ ሰሏል። ይሄ ጅማቱ የተቆረጣለሁ። ይሄ ዋናው የተቆረጣለሁ ይሄ ከእግሬ ጅማት ተወስዶ ነው የሚሰራ የተባለ ከጎንደር የመጀመሪያ ሰርጀሪ ተደረገልኝ። ከእግሬ ጅማት ተወስዶ አንደኛው ተቀጠለልኝ የደም ስሩ። ከዛ በኋላ ሁለተኛው ደግሞ ሀላርት ሆስፒታል ተደረገልኝ አዲስ አበባ ሂጄ እና ያም ሁሉ ወጭና መከራ ውጣና ውረድ ከብዙዎች ጋር አሳልፌ አሁን ታንሲ ደርሻለው እና አሁን የመጨረሻው ሰርጀሪ የሚሰራው አሁንም ከጅማት ተወስዶ ነው ተብሏል ከግር እና ለግር የሚያበጠው ነገር የለም ወይ ሶስት ጅማት ሲወሰድ ስላቸው አይ ምንም የሚያበጠው ነገር የለም ችግር የለም አሁን ለውጥ ላይ ስላለ ተሰርቶ ይድናል ብለው ተስፋ ስለሰጡ ነው እንደዚህ ሰውም የማስቸግር ይሄ ጥቁር ነበር በፊት ሁለቱ ጅማት ከተሰራ በኋላ ነው ደሙ ዝውውር ሲጀምር ነው እንደዚህ ማንጣት የጀመረ እንጂ ኦልሞስት እንደዚህ ነበር እንደዚህ ተደፍቶ ነበር ይሄ ካዛ በኋላ አሁንም እንደዚህ ወረ ነው ግን ወይ አሁን ይሻላል ከበፊቱ። ሰላም፣ ወደ ቤተሰቦቼ ይህ ወንድማችን የምታዩት እንግዲህ በአናጥነት ሙያ ነበር የሚተዳደረው ቤተሰቡን የሚያስተዳድር፣ ከዛም አልፎ ተርፎ እንደዚህ ደካማ እናቶችን፣ አባቶችን በበጎ አድራጎት ያገለግል ነበር። ነገር ግን ወንድማችን የእናንተ እርዳታ ያስፈልገዋል እና በሚችሉ ታግዙት። ለኔ ወንድም አቤት እኛ እንግዳውስ ትንሽ ነገር ለልጆችም ልብስ የምገዛበት ቢያንስ ኮለለቶችም የምታግዝ ትንሽ ነገር እናግስ ብለን ነው የመጣን እሺ፣ እግዚአብሔር ስጥልኝ። አሜን። አንዲት ሴት የምትባልታችን አምስት ሺህ ብር ገብረስላሴን ነፍስ ይማርልን በልልን ተብለ አምስት ሺህ ብር። ወይዘሮ አሳመነች ጸጌ እና ለአቶ እንዳልካቸው አበበ ነፍስ ይማርልን በልልን ተብለ አምስት ሺህ ብር። ሪሰ ማደም አምስት ሺህ ብር። አንዲት እህቴ ስለ ኪዳ ንብረት ጥራ አራት ሺህ ብር ልከውልሃል። እነሱን አመስግንልኝ። አጠቃላይ 24000 ብር ይሆናል። እቺን ይዘ ቢያንስ ለአንዳንድ ውጭ ወጭ አድርግልኝ። እሺ እግዚአብሔር ስጥልኝ። ያው የሞቱትን አባቶችን ወንድሞችን አባቶችን ያው ነፍሳቸውን በአጸደ ገነት ያስቀምጥልኝ። ያው እንግዲህ ያው የሰው ልጅ ይፈጠራል፣ የሰው ልጅ ይሞታል። ደሞ ግን ጥሩ ስራ ሰርቶ በሞት ደግሞ ትልቅ ጸጋ ነውና ለሌላ ትውልድ ትልቅ አርአያ አስተላልፎ ማለት ደግሞ ትልቅ ሁሌም ስማቸው በእግዚአብሔር ይወደሳል በሰውም ሁሌም ስም መሰገን ይኖራልና፣ እኔ ደግሞ ፈጣሪ ይስጥልኝ እድሜና ጸጋ ላሉትን ያድልልኝ እላለው። ከኔ ባሱትን ደግሞ እድሉን አግኝተው ለመጠየቅ ያብቃልኝ እላለው። እግዚአብሔር ያክብርልኝ እናንተንም እድሜና ጤና ይስጥልኝ። አመሰግናለው እላለው። ከአቅሜ በላይ ስለሆነ ያው ኢትዮጵያውያን የምችሉትን የምችሉትን እንድትረዱኝ በፈጣሪ ስም ዛይቃለሁ። እግዚአብሔር ፍቃድ ነው ሁሉ የሚሆነው። ህዚሽ እሺ፣ በ መልካሙን ሊገጥማችሁ እመኛለሁ። እሺ፣ እሺ፣ እሺ ፈጣሪ እናንተ ጋር ይሁን።